አትሌት ገለቴ ቡርቃ ሚዲያ ላይ በመውጣት ዘርፎኛል ስላለችው ባለቤቷ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር እንደዋለ አሁን የደረሱን መረጃዎች ያሳያሉ። የአዲስ አበባ ፖሊስ በቁጥጥር ስር እንዳዋለው የወጡት መረጃዎች ያሳያሉ። አትሌት ገለቴ ቡርቃ ኢትዮጵያ ውስጥ አሉ ከተባሉት አትሌቶች መካከል አንዷ ነች። ለኢትዮጵያ ብዙ ሁኔታ የከፈለች አትሌት እንደሆነችም ዛሬ የአትሌቲክስ አጠቃላይ ቡድኖች በአደባባይ ወጥቶ መግለጫ መስጠታቸው የሚታወስ ነው። ምክንያቱም ገለቴ ቡርቃ ብዙ ሚሊዮኖች ሴቶችን እንደምትወክል ጭምርም ነው። ይቺ የሀገር ባለውለታ ይህ አይገባትም በማለትም አትሌት መሰረት ደፋርና የተለያዩ አትሌቶች ሀዘናቸውን ሲገልጹ ነበር። አንድም ልጅም በትዳር ሕይወቷ እንዳልወለደች በጣም አሳዛኝ ነው በማለትም ነው የገለጸችው አትሌት መሰረት ደፋር። ታዲያ አሁን የተሰማው የአትሌት ገለቴ ባለቤት ታደለ ገብረ መድህን የተባለው ግለሰብ በአዲስ አበባ ፖሊስ ቁጥጥር ስር እንደዋለ ጭምርም አሁን የደረሱን መረጃዎች ያሳያሉ። ሚኪ ነኝ። ከሚኪ ታቦር እንፎ አዳዲስ መረጃዎች ስገኙ ተከታትለን ለእናንተ የምናቀርብላችሁ ይሆናል። አጠቃላይ ሚኪ ታቦር እንፎ ለወቅታዊና ታማኒ መረጃ ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም። ቆዩልኝ።